ይሄ ሁብዝ ያቀጥናል ብለው ይሄን እየተጠቀምን ነው። እኔ እንኳን አልጠቀምም፣ እንጠቀማለን እና ይሄ ሁብዝ ያቀጥናል ለሚያቀጥን ነው። ስለዚህ ተጠቀሙት እናንተ ማለት ነው። ቆይ እንቁላሉ ታዲያ፣ ይሄ ቢጫው የወፈሬ እንቁላል አለችኛ በራ እንደዚህ ትንሽ ከመጠፉ በኋላ ዘይዘይቱን ትንሽ አርገሽ መግላ ላይ አርገ ያለችኝ። እስኪ ሳተነት ነው ግን ያለች እኔ እንደዛ አይነት ነገር እንትናለኝ። ከዛ ሻይ ሀሊብ ደግሞ አልጠቀምም ማለት ሻይ አህማር ምን እንደዛ አይነት ነገር አይሳካልኝም ማለት ነው። ይሆን ማቀው ከእንትኔ ካልሆነ እንደዚህ ሰው ነግሮኝ እንትን አይለኝም ብዙም አይደለው ማለት ነው። እንደዚህ አላደላ ከአዲስ ጋር ደግሞ ይሆን እንትኑ ይሄ በነገራችን ላይ ሻርያ ነው አለች። እንትን መሰለኝ ይሄ ብዙ ግን እንትን መሰለኝ የገብስ መሰለኝ እዚህ ጋ ሻይ ማራል ላይ ማለት ነው። ሻይ አለብን መጠቀም የለብንም የምንቃጥን ሰዎች መሰለኝ። እንደዛ ነው የተባልኩት እና ምንላችሁ ፈልጌ ነው መቅጠን። ከፈለጋችሁ ይሄንን ሁብዝ ያኔ ግን እንቁላል እንኳን ይሄ እንትኑ ነው አስፋሩ አያወፍርም ብላችሁ ነው ያወፍራል። እንደዛ ሲሉ ሰምቻለሁ ዶክተሮች። እኔ እንኳን ዶክተር አይደለሁ። እንደዚህ ያቀጥናል፣ ወለስ ያወፈራል። እስኪ እናንተ ተረዷ አይታችሁ ማለት ነው እንደዚህ ነገር